ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ጓደኞቼ ደህና ናችሁ ወይ? ዛሬ ይዤላቸው የመጣሁት የዶሮ ኦፍን ውስጥ ለማድረግ ነው። ቅመማ ቅመማ ማድረግ ያለው በትንሹ ነው ያደረኩትኝ። አንድ ማንኪያ ሳልሳ የቲማቲም ድልህ ማለት ነው፣ ግማሽ ማንኪያ ቆንዶ በርበሬ፣ ግማሽ ማንኪያ ከመሆን፣ ግማሽ ማንኪያ ከዝበራ ግማሽ ማንኪያ የተፈጨ ዘንጀብል አድርጌያለሁ እና ሁለት ማንኪያ የሚሆን ለሎሚ አሴር ተጠቅሜያለሁ እና ነጭ ሽንኩርት በትንሹ ማንኪያ አንድ ሙሉ ማንኪያ አድርጌያለሁ። ዶሮውን መጀመሪያ ዘይዘይቱን አድርጌያለሁ፣ ግማሽ ሲኒ የሚሆን አድርጌያለሁ። እርጎ ይሄኛው ማለት ነው። ይህ በራሱ ነው ያደረጉትኝ፣ አልቁበት ስለነበረ ይሄ ሶስት ማንኪያ አድርጌበታለሁ። የሚሰራው ዶሮ አንድ ተግማሽ ነው። ይህን ማለት ነው። መጀመሪያ በደንብ አጥቤው እንደዚህ ውሃው እንዲወርድልኝ ማጥ ላይ አድርጌ ውሃው በደንብ ከተንጣፈፈ በኋላ እዚህ ውስጥ አድርጌ አዋህደዋለሁ ማለት ነው። ይሄን በደንብ እርስ በራሱ አዋህደዋለሁ፣ ተመልሼ ይመጣል። ይህንን አድርጌበታለሁ፣ አያችሁት የዶሮ መስሪያ ነው። ታያችኋል ብዬ ተስፋ አደርጋለሁ። አንድ ሶስት መንገድ ምን አድርጌበታለሁ እና ዶሮችሁ በደንብ ውስጡ እንዲገባላችሁ በእጃችሁ ወጋ ወጋ አርጉት፣ እንዲህ ማለት ነው። ውስጡ በኋራቱ ውስጡ ዘልቆ እንዲገባ ከላይ ብቻ እንዳይሆን ማለት ነው። እኔ በዚህ እንደዚህ አያችሁት ፍልቅልቅ እያደረኩ በእጄ ውጋ ውጋ እያደረኩ አዳርስለታለሁ። ዶሮ ያው ሳጥቦ ያላሳይኋችሁ የማንኛውም ዶሮ ግድ ነው። ከፍሪጅ ይወጣል፣ ይዘፈዝፋል በረዶ እስከሚለቅ፣ ከዛ ይታጠባል። እዛ ነው ሳጥቦ ያላሳይኋችሁ ማለት ነው። ሽታ በጣም ስለሚደብረኝ ለረጅም ሰዓት እያጠብኩኝ እቆያለሁ። ሰዓት ይገልብኛል። የዶሮ ሽታ ታቃላቸው አይለቀም። ለዛ ስለሆነ እኔ በደንብ ሎሚ አድርጌ ህል፣ ቬኔገር የሚሉት ማለት ነው እነሱን እነሱን አድርጌ በደንብ ካላጠብኩት ደስ አይለኝም ለራሴ እኔም ስለሚበላ ማለት ነው። እና በእንደዚህ መልኩ ይኸው እንደዚህ ካረኩትኝ በኋላ ጊዜ ካላችሁ ማታም ላይ እንደዚህ ቅመማ ቅመም አድርጋችሁ ብታሳድሩት ምርጥ ነው የሚሆነው። ካልሆነም ደግሞ ለግማሽ ሰዓትም በኋራቱን አድርጋችሁ አስቀምጡት እና ከዛ በኋላ ኦቨናችሁ ጨምሩት ማለት ነው። እኔ መጀመሪያ ሙሉ በሙሉ እፍና አድርጌ ነው የማስገባው። ከዛ በኋላ ላይ ውሃውን ከመጠጠው መብሰሉን ካወቁኝ በኋላ የላይኛው ሽፋኑን አነሳለት እና ከላይ ቀላ እንዲል አድርገዋለሁ ማለት ነው። መጨረሻውን እናያለን። አብራችሁን እያያችሁ ቆዩ ማለት ነው። ያቸሁ ከስር ሸክኝ ያለ ዶሮ ከስር ነው እና እንዳይዝባችሁ ወረታዝብድሚ ሰዎች የኩኪስ መስሪያ ወረቀት ከላይ እንደዚህ አሁን ወደ ኦቨኔ ነው የማስገባው ቀጥታ ጊዜ ስለሌለኝ ቀጥታ ነው የማስገባው። እንዲያችሁት፣ ይሄ ነው ያደረኩበት። ከድምፅ እኮ ስለነበረ ካልገባችሁ ካላያችሁት ብዬ ነው። እኛ ነው ትንሽ ያሻረኩበት ኦኬ።